በሴቶች ዘርፍ የተሰሩ ስራዎች እንደ ሀገር እንዲሁም እንደ ድሬዳዋ መስተዳደር የተሰሩ ሰፊ ስራዎች አሉ። ሰው ተኮር ነው ስንል ሰውኛ ባህሪ አለው፣ ከባህሪ ነው የሚነሳ። ትናንት የነበረው ፓርቲ ወይም አደረጃጀቶች ሰው ተከር ባህሪን በቃል እንጂ በባህል የተላበሰ አይደለም። ያው ሰው ተከር ነው ስንል ትናንትም የነበሩ ፓርቲዎች ሰው ተኮር ነው የሚል በቃል የሚገልጹት ነው። በተግባር ግን በዛ ልክ ያረጋገጠ ብልጽግና ነው ሪል ማህበረሰብ ውስጥ ሄዶ የማህበረሰብን ችግር ቁስቁሶ የማህበረሰቡ በትምህርትም በጤናም ዘርፍ በሁሉም ዘርፍ ምንድን ነው አገልግሎቶቹ እንዲሁም በሲቪል አገልግሎት ውስጥም የምናያቸው ነገሮች እነኚህን በባህል መልኩ አሁን የተቀየረው ስራ ወደድ ዜጋን እንዲፈጠር የተደረገ በብልጽግና ፓርቲ እነኝህ ሰው ተኮር የምንላቸው ትናንት ፊዚካሊ ማይዳሰሱ አሁን ግን መዳሰስ የሚችሉ መጨበጥ የሚችሉ ማንም ማህበረሰብ ይሄንን በተለያዩ ስራ ወደ ማህበረሰብ ውስጥ ስንገባም የምናየው ተግባራት አሉ ማለት ነው። ትናንት ያላረጋገጥ ነው ማህበራዊ መሰረትን ያላረጋገጥ ነው። እነኝ ዛሬ ላይ ግን መረጋገጥ አለበት ነው ለምሳሌ የመገባ በትምህርት ዘርፍ የመገባ ፕሮግራም የተጀመረው ሰፊ ትምህርት ቤቶች ላይ፣ ትላንት አንድ የሚበሉ ልጆች ዛሬ ሶስት የሚበሉበት ምን በተግባር ያየ ነው። አረጋውያን ደጅ የሚያድሩ ዛሬ ላይ ግን ቤታቸውን በተለያዩ እንደ ሀገር የምናያቸው አለ። እንደ ድሬዳዋም ያሉትን መስተዳደር አስተዳደሮቹን እያመሰገነ ያለበት እነኚህ በተጨባጭ የምናያቸው ተግባራት ናቸው።